አብርሽ የቄራውን እንግዲህ ያው ሁላችሁም ታቁታላችሁ። እያስባለው ይሄን ወንድማችንን የማያውቀው አለ ብዬ አላስብም። እንግዲህ ይህ ወንድማችን አረብ አገር ላሉ ወገኖቹ ድምጽ እየሆነ እየረዳ የምናውቀው መልካምና ምርጥ ወንድማችን ማለት ነው። እንግዲህ በደረሰበት የመኪና አደጋ ባለቤቱም ከፍተኛ ጉዳት ደርሶባት አኩማ ውስጥ እንደምትገኝ እና እሱም ደግሞ ቀላል የማይባል ጉዳት እንደደረሰበት ነው የተናገረው ማለት ነው። አሁን ላይ ከአቅሙ በላይ ሆኖበት እንግዲህ የእኛን እርዳታ ጠይቋል ማለት ነው። ወንድማችን ወደ ሚዲያም ማውጣት አልፈለገም ነበር አሉ። በራሱ እያሳከማት ነበር ሚስቱንም ራሱንም ማለት ነው። ግን ከአቅሙ በላይ ሲሆንበት ነው እንግዲህ ሚዲያ ላይ ያወጣው ማለት ነው። የምር ይሄ ለእሱ አይገባውም። ይህ ምርጥ ወንድማችን እንደዚሁ ነው ማየት የምር በጣም ልብ ይሰብራል፣ በጣም ያሳዝናል። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድና እየተከበራችሁ ውድ ቻናል ተመልካቾች ቢሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከእናንተ ጋር ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። እናንተን በያላችሁበት ሰላም፣ ፍቅር፣ ጤና አብዝቶ ይስጣችሁ። ሰላማችሁ ብዙ ስት ይበል እያልኩኝ እንግዲህ ዛሬ አሳዛኝ በሆነ ቪዲዮ ነው የመጣሁት እናምላችኋለውኝ ቤተሰብ ያሉናችሁ ቤተሰቡኑ ላይክ ሼር እያደረጋችሁ እና እንግዲህ ያው አብርሽም ተስፍሽም ደግሞ ያስተላለፉት መልእክት አለ እሱን ሰምተን የምንመለስ ይሆናል እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው በጣም የወንድም የአብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆነው በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበር። ያው በውስጥም እየጠየቁት ነበር። ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። አራት አጥንቶቿ ከጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብለው ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሚ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም። እኔ ለምንድን ነው ብዙ ልጆችን ሲረዳ የነበረ ልጅ ነው፣ አብርሽ የቄራው ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው። ታውቃላችሁ፣ ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት እየላከውን ኦዲዮ አዳ የመኪና አደጋ ደርሶብን፣ እኔም ትንሽ የማይባል አደጋ ደርሶብኝ፣ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን አራት አጥንቷን እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ የአራት ሰዓት ቀዶ ጥገና አድርገን አሁን ለቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ ከኩላሊት ኢንፌክሽን ነው ምናምን ብሎ ደቅምክ መብላብን አሁን ኮማ ውስጥ ገብታ ው ለሌት ነው ማናገር ፕሊስ። እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቅ ያለ አቅም ከመርዳት ውጭ ታቃለ ተስብሽ አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶ ላይ። ስለዚህ እንግዲህ ውድ ተመልካቾቼ እንደሰማችሁት ማለት ነው፣ እሱም ትንሽ የማይባል ጉዳት እንደደረሰበት ነው የተናገረው። ባለቤቱም እንግዲህ በዚህ ሁኔታ ላይ ትገኛል ማለት ነው። የምር በጣም ያሳዝናል። እንግዲህ በተስፍሽ ቤት ዛሬ በኢትዮጵያ ከምሽቱ ሶስት ሰዓት ላይ ማለት ነው ያው ገንዘብ ይሰባሰባል ተብሏል። እንግዲህ ይህንንም ተስፍሽ አስተላልፏን ማለት ነው። ከምሽቱ ሶስት ሰዓት በኢትዮጵያ ማለት ነው ሁላችንም ተገኝተን የቻልነውን እናድርግለት ለዚህ ወንድማችን ማለት ነው። ይህ ወንድማችን አረብ ሀገር ላለን ሴቶች ብዙ ዋጋ የከፈለ ድምጽ እየሆነ እየረዳ ብዙ ነገር ያደረገ ወንድማችን ነው። አሁን ላይ እሱ ደግሞ እንደዚህ ሆኖ ስናይ የምር በጣም ያማል። ስለዚህ ሁላችንም የበኩላችንን እንወጣ፣ ለዚህ ለወንድማችን እንድረስለት ማለት ነው። እንግዲህ እኛም ደግሞ የቻልነውን አድርገንለት ይህ ወንድማችን ደግሞ አላህ ደግሞ ካለበት አገግመው ባለቤቱም እሱም ተሽሏቸው ወደ ቀድሞ ጤንነታቸው ተመልሰው የምናያቸው እያድርገን ነው ምለው። የምር እኔ በጣም ነው ልቤ የተሰበረው። በጣም ነው ያዘንኩት። ይህ ወንድማችን በጣም መልካም ምርጥ ወንድማችን ነው። አረብ ሀገር ላለን ሴቶች ብዙ ነገር እያደረገ እንድንነካበት እንኳ አይፈልግም። የአረባ ሀገር ሴት በመጥፎ እንድትነሳበት የማይፈልግ ለምንድን ነው ያለ ሽንጡን ገትሮ የሚከራከር ወንድማችን ነው እና አላህ ደግሞ አፍያውን ይመልስለት ከነ ባለቤቱ ነው የምለው ውድ ቤተሰቦቼ። ሁላችንም ከምሽቱ ሶስት ሰዓት በኢትዮጵያ በተስፍሽ ቤት ተገኝተን የበኩላችንን እንወጣላችኋለሁ። እና እንግዲህ በዱዓ በጾለት እናግዘው ወንድማችን ወደ ቀድሞ ጤንነታቸው እንዲመለሱ ማለት ነው እላችኋለሁ። ለማንኛውም በያላችሁበት እናንተም ሰላማችሁ ብዙ ስትበል ሀገራችን ኢትዮጵያንም አለ ሰላም ያደርግልን። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ላይክ ሰብስክራይብ ማድረጋችሁንም እንዳትረሱ። አዲስ የሆናችሁ ቤተሰቡን ማለት ነው ነባር ቤተሰቦችን ቪዲዮን ስጀምሩ ላይክ ሼር እያደረጋችሁ ማለት ነው ሃሳብ አስተታችሁንም ኮሜንት ላይ ያስቀመጣቸው አበረታቶ ማለት ነው አመሰግናለሁ።